ቁጣቸው ጸጉር አድራቂው ቁጣ የሚል ስያሜ ያለው ተጽዕኖ ፈጣሪነታቸው በእንግሊዝ ብቻ ሳይሆን በመላው ዓለም ያልታሰበ ለውጥ አምጪ እንደሆነ ሁሉንም ያስማማል። ለሌላው ሰው እንጂ ለእኚህ ሰው ውጤትን ለመቀየር አንድ ጊዜ ከመቀመጫቸው መነሳትና ተግዛዝን መስጠት ብቻ በቂ ነው። እኚህ ታላቅ ሰው የሚሰጡትም ሆነ የሚያደርጉት እያንዳንዱ እንቅስቃሴ ውጤት ተኮር ነው። ያም ማለት ከሚሰነዝሩት ሀሳብ ጀርባ የሆነ የሚያገኙትን ጥቅም ያሰላሉ እንደማለት ነው። ከስኮትላንድ አበርዲን ወደ ቀያይ ሰይጣኖቹ ቤት ከመጡ በኋላ ሰባት አስቸጋሪ ያልተሳካ አመታትን አሳልፈዋል። ያኔ የማንቸስተር ዩናይትድ ባለስልጣን ባይታገሱ ኖሮ ዛሬ በእንግሊዝ እግር ኳስ ታሪክ ትልቅ ስም የነበረውን የሊቨርፑል የበላይነት ዩናይትድ ያለ ሰር አሌክስ ፈርጉሰን ባልተቆጣጠረ ነበር። ለተጫዋቾች ዲሲፕሊን ትልቅ ትኩረት የሚሰጡት አሰልጣኝ ለእንዝላል ተጫዋቾች የፈለገ የተለየ ችሎታና ብቃት ቢኖረው አንዳች ቦታ አይሰጡም፣ ለእሳቸው ምንም ነውና። ይህን አመለካከት ባያራምዱ ኖሮ ፖል ስኮልስ፣ ኔቪል ብራዘርስ፣ ኒኪባት፣ ራያን ጊግስ፣ ኦሊጎነር ሶንሻየር፣ ቴዲ ሼሪንጋም ና ሌሎችም በማንቸስተር ቤት ከዋክብት ባልሆኑ ነበር። ሮናልዲኒዮ ጎቾ የፈረንሳዩን ፓሪሰን ዤርመንን ለቆ ወደ ዩናይትድ ሊዘዋወር እንደሆነ በተለያዩ ጋዜጦች በሰፊው ተዘገበ። ሁለቱ ክለቦች ሙሉ ለሙሉ መስማማታቸውን የሚገልጽ ወሬዎችም ያለማቋረጥ ይናፈሱ ያዙ። በዓለም ዙሪያ ያሉ ከ50 ሚሊዮን በላይ የሚሆኑ የቀያይ ሰይጣኖቹ ደጋፊዎች ጎቾ ኦልድ ትራፎርድ ስለመድረሱ እርግጠኞች ነበሩ። ባለቀ ሰዓት ግን በድንገት ባርሴሎና ሮናልዲኒዮን ማስፈረሙን የሚገልጽ የተረጋገጠ ዜና ይፋ ሆነ። ይህን ያልተጠበቀና ያልተገመተ ግን እውን የሆነ ዜና ማብራሪያ ሊሰጥ የሚችለው አንድና አንድ ተጫዋቹ ነበርና እንዲህ ሲል ምላሹን ሰጠ። እኔ መጫወት የምፈልገው ለማንቸስተር ዩናይትድ ነበር፣ ነገር ግን በተጫዋቾች ቁጥጥር ዙሪያ ሰር አሌክስ ፈርጉሰን የሚከተሉት አካሄድ በመፍራት ነው ወደ እንግሊዝ ላመራ ያልቻልኩት አለ። ጭፈራና ሳምባዳንስ ሲበዛ ወደጎቸ ጎቾ ይህን አስተያየት ቢሰጥ አያስገርምም። ያ ሁሉ ብቃት ግን ምናልባት በፈርጉሰን ስር ቢሆን ባልከዳውና ከነኮኮብነቱ ረጅም ዓመታት በዘለቀ ነበር የሚሉ አስተያየቶች መደመጣቸው አልቀሩም። ዴቪድ ቤካም ለዩናይትድ ከፍተኛ ገቢ ከሚያስገኙ ተጫዋቾች ዋነኛው ነበር። ሆኖም በተለያዩ አላስፈላጊ ተግባራቶቹ እንደ አባት ካሳደጉት ሰር አሌክስ ጋር ሊግባብ አልቻለም። መልበሻ ክፍል ውስጥም ከፈርጊ ጋር የፈጠረ ውዝግብ እንደተጠበቀ ሆኖ ማለት ነው ታ ወዲያ ማንቸስተር ዩናይትድ ዴቪድ ቤካምን ለሽያጭ አቀረበ፣ የሚለው ዜና ደጋፊዎችንም ሆነ ሁሉንም የስፖርት ተከታታይ ያስደነገጠና ያስገረመ አጀንዳ ነበር። የኦልድ ትራፎርድ ደጋፊዎች ይህን መቀበል አልቻሉምና ቤካም አይሸጥ ሀሳብን ለማንጸባረቅ በማንቸስተር አደባባይ ሰልፍ ወጡ። ሆኖም ግን ሰር አሌክስ በቦታው ላይ በመገኘት ወይኔን ወይ ቤካምን የሚለውን ጥያቄ ለሰልፈኞቹ ሰነዘሩ። በቦታው ላይ ለተቃውሞ የመጡ ሰልፈኞችም ያላንዳች ማንገራገር ወደየመጡበት ሊመለሱ ችለዋል ምክንያቱም ሰውየው የሚያደርጉትን ያውቃሉና ነው። ቼልሲና ዩናይትድ በስታንፎርድ ብሪጅ ጨዋታቸውን እያከናወኑ ነው። መቶ አለቃው ዳኛ ሐዋርድ ዌብ ደግሞ ጨዋታውን እየመሩት ይገኛሉ። ሁለቱ ቡድኖች ረፍት ሲለያዩ ጨዋታው በቼልሲ ሶስት ለዜሮ መሪነት ነበር። ሆኖም ግን የዩናይትድ አጥቂ ዌልቤክ ላይ ፍጹም ቅጣት ምት ክልል ውስጥ የተሰራውን ፋውል ሐዋርድ በዝምታ ማለፋቸውን ተከትሎ ፈርጉሰን ከአራተኛው ዳኛው ጋር ለደቂቃዎች እየተመላለሱ ሲጨቃጨቁ ምስለ ካሜራው አሳይቶ ነበር ነበር። ከረፍት መልስ ታዲያ ሀዋርድ ዌብ ሁለት የማያሰጡ ፍጹም ቅጣት ምቶችን ለቀያይ ሰይጣኖቹ በገጸ በረከት መልክ በመለገሳቸው ዩናይትድ በሁለቱና በቺቻሪቶ የጭንቅላት ጎል ታግዞ ጨዋታውን ሶስት ለሶስት በሆነ አቻ ውጤት አጠናቀቀ። ፈርጉሰን ከአራተኛ ዳኛው ጋር የፈጠሩትን አተካሮ ሀዋርድ ዌብ ላይ ተጽዕኖ በመፍጠር የሚፈልጉትን አስገኝቶላቸዋል እና ከጨዋታው በኋላ ስለ ዳኛው ከጋዜጠኞች ለተጠየቁት አስተያየት እኔ ሀዋርድ ዌብን መናገር አልፈልግም ሲሉ ምላሻቸውን ሰጥተዋል። አሁን ሰር አሌክስ ፈርጉሰን በአሰልጣኝነት ዓለም ውስጥ የሉም። በእርግጥ ፈረንጆቹ ትላንት እኩለሌሊት በጉጉት እየተጠባበቁ ነበር አዲሱን 2017 ዓ ም ለመቀበል ታዲያ እኚ ታላቅ ሰው ግን አዲሱን ዘመን የተቀበሉት 75ኛ የልደት ባዓላቸውን በማክበር የድርብ ደስታ ባለቤት ሆነው ነው። ሃፒ ኒው ኢየር ኤንድ ሃፒ በርዝደይ ፎር ሰር አሌክስ ፈርጉሰን።